ያለውን ነገር ፍታ፣ አፈር ልብለው ለመናገር። ቡቡዬ፣ ይቺ ቃልህን እንዳታጥፋት። ይቅርታ መጠየቅ ያለበት ቴዲ ነው፣ ቴዲ ነው ብሩክን የደፈረው እግሩ ስር ወድቆ መቅርታ ማለት ያለበት ቴዲና ቴዲ ብቻ ነው። ብሩኬ፣ ስርዓት ይኖር፣ ሴት ልጅ መከበር አለባት። ለምንድን ነው ሀይሚን ማታከብራት? በቃ የማጠብቀው አይነት ሰው ነው የምር በቃ ስትቀርበው፣ እንዲህ በውጭ በሩቁ እንደምታውቀው አይደለም። በሩቁ አይተፈው ምናምን በቃ ዝም ብሎ ሰው ነው ልትል ትችላለህ፣ ግን ስትቀርበው ሌላ ሰው ነው። የእውነት እኔ የምሬን ስነግርህ በጣም የሚለይ ሰው ነው፣ አስተዋይ ኮራ ቀበር ያለው የሴት ልጅ አክባሪ፣ የእናቱ ቀብራራ፣ የሰላም ተምሳሌት፣ የፍቅር መድኃኒት፣ እንቁ፣ የስራ ሰው ሲነኩት አይወድም። ሲጀነን ልክ እንዲያንበሳ ነው። በፍቅር ሲመጡ ውስጡን የሚያረጋ ደስታን የሚፈጥር ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የእናቱ ቀብራራ እሱም ብሩኬ ነው። ዩቲዩብ ቲክቶኩን የተቆጣጠረው ለወሬም ቦታ ይሰጥ የሶሻል ሚዲያ ጠቅላይ ሹማ አዛዥ ነው። የቅመሟ ንጉስ ቁም ነገር ማንም ሰው እንዲቀየመኝ አልፈልግም። በጣም ነው ውስጥ የደመው። በጣም ነው ያዘንኩትኝ ማለት። ሀይሚዬ እስከ መቼ ነው ለምን አምትኖረው? ቆይ እስከ መቼ ነው አልቅሳ ምትኖረው? እስከ መቼ ነው ክብሬ ማንነቴ፣ የእኔነቴ ልክ ፈጣሪ የሰጠኝ አባቴ ምትክ ወንድሜን ከማንም ከምንም ከቶ አላወዳድር ልፈልግ እንኳን ብል አንድ የለም ከምድር ትፎ አይብኝ ደስታ ሰላም ሚስጥ ከኔ ላይ ጨምሮ የልቤን ያውቅ የለም! ያሳካልኝና አምላክ ያገናኘን በራሱ ቀጠሩ። ቡቡ አድናቂዎች ከቡቡ እህቶች ማለት ነው። ምርጥ ትምህርት ነው መማረው። ጋይስ እንዴ ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ? እቺ አሮጊት ማለት ነው። ባለፈው ታይ እንደዚህ እንደዚህ አይነት ነገር በብሩክና በሃይሚ መካከል ጣልቃት ትግቢ አልኳተሻ አለች ገባች። ከዚህ በኋላ ቪዲዮ አልሰራም አለ። ትናንትና ደግሞ ሄኖክ በጥፊ ተመታ። ለምና ለምን ተመታልሽ? ለምን ሃይሚን ጎበዝ አላልሽም አለንም እንዴ እኔ ወንድ ልጅ ስለመታች ሴት ልጅ ጎበዝ አልልም አልኳችሁ እኮ በቃ። እኔ ይሄ የራሴ ምርጫዬ ነው። ያንቺ ደግሞ ማሽቃበጥ ስለሆነ አሽቃብጪ። ምክንያቱም ይቺ ልጅ በዛን ሰዓት ዞር ብሎ በጥፊ ቢላት ማን አለካ? ጠገቧ መዋረድ እንዴ ስለዚህ ሴት ልጅ ራሷን ስታስከብር ነው ደስ የሚለ ብዬ ቪዲዮ ሰራው ነገር ግን አንቺ ማለት ነው በዚህ ልክ አታሽቃብ ጭን እንከባበር ከዚህ በኋላ ምንም አይነት በሃይሚም ሆነ በብሩኬ ኔጌቲቭ ነገር አንሰራም ምንሰራው ስራ ጥሩ አይደለም ተባብለን ተመካክረን ዲስከስ ተደራል ግን ዛሬ ደግሞ ወተሽ ሌላ ነገር አታውሪያ አታውሪ ቃልዬ የሃይሚ እናት ተረጋጉ እርሶ ረጋ ሰከን ይበሉ ምንድነው ደግሞ እንደዚህ መቼ ነው የሚወልዱት የስንት ወር እርጉዝ ኖት እንዴ ምንድን ነው አላውቅም ነበር እኔ ዛሬ አዲስ ነገር ነው ያየሁት ቤተሰብ እንዴ እረ በስማ የስንት ወር እርጉዝ ኖት እናቴ እንደዚህ ትልቅ ነበሩ እንዴ ለካ ከካሜራ ጀርባ ሆነው እንደዚህ ምላሶ የረዘመው ይህ ሁሉ ቦርጭና ይህ ሁሉ ደረቶት ላይ ያለው ኪሎ የሚመታ እረ በስማ ዛሬ ግን ታዲያ እንዴት ኪሎ እንዴት ችሎት ነው ወጥተው እንደዚህ ሲስን ለማጠብ በክሎሮክስ የተዘጋጁት ማለት ነው ጋይስ እንዴ ኧረ ኧረ ሀይሚ ለካስ እንዴ እናቶ በጣም አርጅተዋል ማለት ነው። አይገርምም። ይሄ የሀይሚ እናት ሰከን አርጉት። ሰከን ሰከን አርጉት። እማማ እንደ ድሚዎት እንደ ድሚዎት ሆኑ። ምንድን ነው? በዚህ ልክ እንደዚህ የሌለ ነገር፣ እኔና እርሶ በምንነጋገረው እንነጋገር። በሀይሚና በብሩኬ ህይወት ውስጥ እየገባን አንበጥበጥ። ያየለውን ነገር እውነት እንናገር። ስለዚህ ስለ ብሩኬ መበጥበጦን አርሶ ከተዉ፣ እኔ ደግሞ አልነካውትም። እንደዚህ ማሽማግሌ መሆኑን ካወቅኩኝ እኔ አልነካውትም። ከዚህ ከዛሬ ጀምሮ የፈለጉትን በሉ። ምክንያቱ ማሰቢያቸው እየተደፈነ ስለሆነ ማለት ነው። ማሳያች እየተደፈነ ስለሆነ እኔ ኔጌቲቭ ነገር ለእርሰው መውራት አልፈልግም። እኔ መቻወቅኩኝ ግን የስንት ወር እርጉዝ ነው? ሩዝ ነው ያረገዛችሁት፣ አይደለ ሩዝ መሆን አለበት። ከዛ ውጭ መቼስ እዚህ እምራት ላይ ምንም የሚረገዝ ነገር የለም። ጋር እስክ ብዙም አይበላም። አንድ ቀን ከተጠለበ ከዛ ይደርቃል። ሩዝ ግን በዳበ ሰአቱም እሱ ነው ያለው። ወይኔ አረሳኩኝ እና ኔጌቲቭ ነገር አትናገሪ። ጥፊ መማታት ብርቅ አይደለም። እኔ ነገርኩሽ እኮ እኔ አሁን እኔናን ሸጣጣልተን አንቺ ካሸነፍሽ ጀግና ነኝ እኔ በቃ፣ ካሸነፍሽኝ አንቺ ካሸነፍሽ ጀግና ነሽ፣ እኔ ካሸነፍ ጀግና ነኝ። ግን አሁን እኔ እኔና እኔና ሄኖክ ተጠፋጥፈን አሁን ሄኖክ እኔ አሸነፍኩት አይደለም፣ ጀስት እንደ ሀይሚ ማለት ነው ምክንያቱም ግን እሱ በሚናገረው ንግግር እኔ ንቀው በቆመበት ጥያቄ ከሄድኩኝ፣ በቃ እኔ ምርጥ ሴት ነኝ ልባም ሴት ነኝ ከባሽ ምክንያቱም ነገር የማትፈልግ ሰው ከነገራቶች ሁሉ የምትርቅ ግርግር ሁካታ የማትፈልግ ሴት ማለት ነው። በንግግር የምታምናት በተግባር ምታምር ምታምን ሴት ናት ለእኔ ማለት ነው። ሶ እኔ ፎር ኤግዛምፕል ምሳሌ ነው የሰጠት። ይሄ መብቴ ነው ምሳሌ መስጠት፣ ያየሁትን ነገር ምሳሌ መስጠት መብቴ ነው። ሀይሚ ደግሞ ይሄ የጥፊ ገጸ ባህሪዋ ከእሷ ጋር አይሄድም። በቃ ጀስት እኔ የራሴን አመለካከት ነው የገለጽኩት። አንቺ ደግሞ ኦኬ ጀግና ናት ምናምን አልሽ። ኦኬ ይሁን። ቀጥ የበዛው ነገር ግን ጀግና ያስብላትም። ምክንያቱም ነገ አንዱ በጥፊ ቢላትስ ብዬ ይሄን ነው ሀሳብ አስተት የሰጠሁት። ሶ ይሄ ብዙም ሊያስደስተት አይገባም እኮ ማዘርዬ። እና ለማንኛውም ዛሬ በቪዲዮ ስላየሁት ቆረጥ አድርገው የኔን ስም እያኘኩ እንደ ስጋ አየሁ ግን እኔ እንደ እርሶ መጥፎ ነገር መናገር አልፈልግም። ምክንያቱም እኔ አልፈልግም። ከዚህ በኋላ ተነጋግረናል እኮ ምንም አላወራም እኔ ስለማንም። ምንም አይመለከተኝም። ምክንያቱም እኔ ጀግናዬን ወንድሜን እዤ። ወደፊት ብቻ ሁልሽንም ድምፅ አድርጎሽ እያንዳንድሽ እግሩ ስር ትወድቂያለሽ። ስለዚህ ይሄ ደግሞ በቅርቡ የምናየው ነገር ነው። ምክንያቱም እግር ስር የሚወደቀው ስተት ስለሌለበት ስተት ስለሌለበት ብቻ ነው። ስተት ቢኖርበት ኖሮ ማንም ማንም ስር እግር ስር አይወድቅም። ስለዚህ የኛ ውድ ቤተሰብ እውነት አለበት ቦታ ነው የሚሆነው። ስለዚህ ምክንያቱም አሁን ብሩክን ይቅርታ አድርግ ያልሆነ ውሳኔ እንዲወሰን አልፈልግም። ምናምን አሳምናችሁ ልትሉት ትችላላችሁ፣ ነገር ግን እስካሁን በሄደበት ቦታ በጣም ትክክልና ትክክል ብቻ ነው ብሩክ። በቃ ሰው እየመረራቸው ዋጥ አድርጉት፣ ምንም ማድረግ አይቻልም። የነ ሀይሜ እናቶች ማለት ነው እንደነቃልያ አይነቶች። የሮዝ መቋጠሪያ ጎተራ የምትመስ አሁን አንቺ ተይ ተይ፣ እኔ አልሳደብም ካሁን በኋላ ብያለሁ። ምክንያቱም ተነጋግረናል፣ ያው ንግግራችንን ቃል በተግባር የሚባል ነገር አለ። ስለዚህ ወቀሳ ወቀሳ ነው፣ ስድብ ስድብ ነው እና በእንደዚህ አይነት መልክ ብንገልጸው በጣም ጥሩ ነው ብዬ አስባለሁ። የእኔ ውድ ቤተሰቦች ይህን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለቃልዬ አድርሱላት ማለት ነው። እኔ አልሳደብም እንደሷ ማለት ነው። ነገር ግን ብሩክ ላይ ያለሁትን አስተያየት አስተካክሉ፣ አስተካክሉ፣ አስተካክሉ። አማቻችን መቼም ቢሆን መቼ ትክክል ነው። አንድ ቀንም ተሳስቶ አያውቅም፣ ስህተት የለበትም። በሰው አይመራም፣ በጭቅላቱ ነው የሚመራው። ማክበር መከበር ይፈልጋል። ስለዚህ የሰው ልጅ ደግሞ ክብሩን ካልጠበቀ ምኑን ወንድ ሆነ ምኑን ሴትም ክብሯን ስትጠብቅ ወንድም ክብሩን ሲጠብቅ፣ ተከባብረው ሲኖሩ ነው ደስ የሚለው። ስለዚህ አሁን ባለበት አቋም ላይ የተናቀው እሱ ነው እንጂ ማንም አልተናቀም። ያስናቀችው ደግሞ ሚስቱ ናት፣ ባለቤቱ ናት፣ ወይም ደግሞ ፍቅረኛው። ሀይሚ ሀይማኖት ታደሰ ትባላለች። እሷ ነች የምታስከብረው ሁልጊዜ። የወንድ ፊት ጸብ የምታሳየው እሷ ናት። ስለዚህ ይሄን ነገር ማስተካከል አለባት ሀይሚ ሁሉ ጊዜ እስከ መቼ ድረስ ከወንድ ጋር ተደባድቦ፣ እስከ መቼ ድረስ አይደብርም? ይደብራል። ስለዚህ ስኮርስ እኔ ትክክል ነኝ እንደ ወንድሜ